ወዳጃችን አገጭ ሉት የሰውነት ክፍል ሳይኖረው መወለዱ አይደለም ዘፈን ማንጎራጎር ይቅርና ድምፅ አውጥቶ መናገርንም ሆነ ምግብ መመገብን እንዳይችል አድርጎታል። ታዳጊውን አሜሪካዊ ኢሳያህ አኮስታን። ኢሳያህ አኮስታ የሀገር አሜሪካ አሪዞና ግዛት ፎኒክስ ከተማ ተወላጅ የ17 ዓመት ታዳጊ ነው። ከውልደቱ አንስቶ አገጭ ያልነበረው ኢሳያህ ከሰው የሚነጋገረው በጽሁፍ አማካኝነት ነው። ከጽሁፍ በተጨማሪ ደግሞ ጎበዝ የፊት ቋንቋ ተናጋሪ እንደሆነና በፊት ገጽታ መግባባት እንደሚችልም ኢሳያህ ይናገራል። ድምፄ ውስጤ የተቆለፉ ተጽፏል የሚለው ኢሳያ ይህንን የተቆለፈበት ድምጽ መክፈቻ ሆኖ እንዳወጣው የሚያግዘኝ ሙዚቃ ነው ይላል። ኢሳያ ዛሬ ላይ የራፕ ሙዚቃ አቀንቃኝ ነው። ድምጽ ማውጣት ሳይችል ድምጻዊ መሆን የቻለ ለአካል ጉዳት እጅ አልሰጥም ያለ ድንቅ ታዳጊ ኢሳያ ምንም እንኳ ሙዚቃን ብቻውን እንዳይጫወት ተፈጥሮ ብትገድበውም የ15 ዓመት ታዳጊ ሳለ አንስቶ ውስጡ ውስጥ የተቀጣጠለውን የራፕ ሙዚቃ ፍቅር ከማቀንቀን ልትገታው ግን አልተቻላትም። እናም ድምጹን ካለበት ፈልጎ አግኝቶ እሱ ውስጡ ባለው ድምጽ የሚያንጎራጉረውን ስንኝ እየተየበ ለድምጹ በማቀበል ራ

ስወለድ ዶክተሮቹ በሕይወት ይቆያል የሚል ግምት አልነበራቸውም። መኖር ብችል እንኳን ቆሜ መሄድ እንደማልችል ነበር የደመደሙት። ይሄ ግን ተራዬ አይችልም ወሬ ሆኖ ቀርቷል። ዘና ብዬ ነው የሚሄደው የሚለው ኢሳያህ ሁሌም ግጥም ስጽፍ ነው ይኖርኩት። የዘፈን ግጥሞች ደግሞ ራሴን የምገልጽባቸው ስንኞች ናቸው። ይሁን እንጂ የግጥሞቼ ድምጽ በውስጤ ታፍኖ ነበር የኖረው ሲል ይናገራል። በእርግጥም ታዲያ ኢሳያህ ኦክሲጂን ቱ ፍላይ የሚል ስያሜ ሰጥቶት በለቀቀው የራፕ ሙዚቃ ነጠላ ዜማ በአካል ጉዳቱ ሳቢያ ይደርሱበት የነበሩ ጫናዎችን፣ በዕድሜ አቻዎቹ የሚደርሱበትን ዘለፋዎችና ሌሎች ብዙ ፈተናዎችን ተቋቁሞ ዛሬ በስኬት መንገድ ላይ እየተጓዘ መሆኑን በተውሶ ድምጹ አቀንቅኗል። ቲኬ ፓተርሰን ወይም በመድረክ ስሙ ትራፓውስ የኢሳያ ድምጽ ነው። ማለትም ትራፓውስ ኢሳያ በውስጡ የሚያንጎራጉራቸውን ስንኞች ድምጽ ሆኖ እያስተጋባ ከአድማጅ ጆሮ ጋር የሚያገናኝለት ሰው ነው። ሂፖፕ የሙዚቃ ስልት ድምጽ ለሌላቸው ድምጽ እንድትሆናቸው ያደርጋል፣ የሚለው ትራፓውስ ከኢሳያ ጋር ስንገናኝ ምን መጠበቅ እንደነበረብኝ አላወኩም ነበር፣ ነገር ግን አንዴ መነጋገር ከጀመርም በኋላ እንዴ ማውራትማ ይችላል፣ ምንም አይነት የመናገር ችግር የለበትም ስል ነበር ለራሴ የነገርኩት ይላል። ኢሳያህም ቢሆን ታዲያ ከትራፓውስ ጋር መገናኘቱ ድምጹን የሚጮህለት ሰው ያገኘ ያክል እንዲሰማው እንዳደረገው ነው የሚናገረው። ኢሳያህን እንደ አርቲስት ስመለከተው ጎበዝ ገጣሚ እንደሆነ ነው የሚሰማኝ፣ በግጥሞቹ ህይወቱን ነው የሚናገረው ሲልም ትራፓውስ ስለ ዘፈን ጥቅም ደራሲ ጓደኛው ታዳጊው ኢሳያ ድንቅ የጥበብ ሰው መሆን አስተያየቱን ሰጥቷል። አሁን ላይ አፈጣጠር ላይ ያነጣጠረ ዘለፋና ማንቋሸሽን የሚተርክ ሙዚቃ እየሰራ መሆኑን የሚያወሳው ኢሳያ በአፈጣጠሬ ምክንያት ብዙ ብዙ ስድቦችን ተሰድቤ ያለው። ሰዎች ታማሚ አድርገው ቢያዩኝ ከቁብ አልቆጥረውም። ሰዎች ድምጽ እንዳለኝ እንዲያውቁ ፈልጋለሁ ብሏል። ወዳጃችን ከልብ ካለቀሱ ይሏል ይህ አይደል ታዲያ ትልቁ ነገር፣ የሌለን ነገር ላይ ማተኮር ሳይሆን ባለን ነገር ተግተን ከሰራንና እንችላለን ብለን ከተነሳን ድምጽ ባይኖረንም ዘፋኝ መሆን እንደምንችል ከታዳጊው ከኢሳያህ ትልቅ ትምህርት መውሰድ እንችላለን እና እንማርበት፣ የሚል መልእክታችንን እነሆ እንላለን።